ያመለው ሰላምታ ነስጥልኝ። እንዴት አላችሁ የቲጂ ቱብ ቤተሰቦች? ሰላማችሁ ይብዛ። ለቤት አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለነባሮች መታችሁ ስለምታበረታትኝ ከልባ መሰግናለሁ። ፈጣሪ ሀገራችን ኢትዮጵያን ሰላማን ያብዛ። ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ አምላክ ይጠብቀን፣ ይሰውረን፣ ይሰውራችሁ እያልኩኝ ሰሞኑን እንግዲህ በተደጋጋሚ እኔም ቪዲዮ ሰርቼ ነበረ ማለት ነውና እነሱም ይሰራሉ እኔም እየሰራሁ ነው። አይታችኋል እንግዲህ አንድ ከመሸ ቪዲዮ ለቅቄ ነበረ እሱም ናኦሌቶ ጃፓን የሚገኝ ወንድማችን ናኦል እንግዲህ ናሂ በሚስጥር ነግሮት ነበረ ይሄ ሚስጥር ደግሞ ከሁለቱ እንዳያልፍ በዱባይ ፕሮሰስ አድርጎ ስለጨረሰ ፋይሎቹን ይልክለትና ወደ ጃፓን መግባት እንደሚችል እንዲጀምርለት ነግሮት ነበረ ናኦል ወንድማችንም ይሄ ነገር ስላልቻለ የሰውኛ ስለተሰማው ሁብዬም ስላሳዘነችው በድብቅ እንዲሆን ስላልፈለገ ቪዲዮ ሰርቶ እንግዲህ የናሂን ቅጅ ድምፅ አውጥቷል በአደባባይ ማለት ነው። እሱም ሆኖ እንዳለ እንግዲህ እውነት ነበር እያካሄደው የነበረው ናሂ ማለት ነው። ያው ትኬቱን ድጋሜ አስተካክሎ በረራ ወደ ዱባይ ሊያደርግ እንግዲህ ሄሉ ፓስፖርቱንም ትኬቱንም ደብቃበት ነበረ። እሱም በመበሳጨት መቶ ምናምን ሽብር እኮ ነው ያወጣሁት፣ መክሰር የለበትም፣ መሄድ አለብኝ። ሁብዬም አትፈልገኝም፣ ሌላ ወንድ ይዛለች እያለ እንግዲህ ያው በጣም እንግዲህ ሲጎርር፣ ሄሉም አላስቻላትም ነበር። ለሁብዬ ደወለች፣ ሁብዬን መታለች። የተፈጠረውን ነገር እንግዲህ አይታችኋል ማለት ነው። ናሂ አሁን ጥሩ ነገር እየሰራክ አይደለም ማለት ነው እና ቢያንስ ለሰው ክብር ሊኖርክ ይገባል። መጀመሪያ ፍሬን አኔም ማከብራት ናት። ለምን እነ ፍሬን ፍሬን ይዘሻት መጣሽ እያለ ነበር። እና እንግዲህ ፍሬና ዳጊ በጣም ምርጥ ጥንዶች ናቸው። ፈጣሪ እንግዲህ አንድ ፍሬ የሰጣቸው እና አሁንም መንታ መንታን ይስጣቸው። በዚሁ አጋጣሚ ፍሬን ሳላመሰግናት አላልፍም። ትልቅ ሰው ናት እውነት ዝቅ ብላ እሱ እግር ላይ ወድቃለች ማለት ነው እና በጣም ነው የሚገርመው። ከአንዴም ሁለቴ ነው በእግዚአብሔር ብላ የለመነችህ። እንደዛ ማድረግ አልነበረብክም ማለት ነው። ይቅርታቸው መቀበል ነበረብክ። እንግዲህ እዛ ጋ ማነው እሱ ልዑልም እውነታውን ተናግሯል፣ ያለውን ነገር አንተ ስለነገርከው የሄዱ ልደት ለታ ይሄ ነገርማ ትዳራቸው መፍረስ የለባቸውም ብዬ ሁብዬን ላጠራ ነው ይሄኩት እንጂ። አጋጣሚ ሆኖ እናንተ በመጣችሁ ሰዓት እዛ ነው ያገኛችሁኝ። ሌላ የተለየ ነገር የለም፣ ከዛ በፊት አንተዋወቅም ብሏል። እንግዲህ ይሄ ወንድማችን ልዑል እኔ አጥፍቷል አለለም ምናልባት አልባት ና ይሄ ስሜታዊ የሆንከው ሁብዬ ከልዑል ጋራ ሌላ ግንኙነት አላት ደርባብኛለች ብለክ ነው። በአሁን ሰዓት እንዴት ታስባታለህ? ሁለት ነፍስ ሆና ማለት ነው፣ ሌላም ያምራታል ብለህ ታስባለህ? በእውነት ይሄ የተሳሳተ መንገድ ነው። የተሳሳተ መንገድ ነው። እንግዲህ አሁን እየወቀሰ ያለው ሁብዬ ለዚህ ሁሉ ድርጊት እንዳደረገችው ነው። እና ሁብዬ አይደለችም ለዚህ ድርጊት ያደረገችክ ለዚህ ድርጊት ያደረገችክ ናርዲ ናት። ናርዲና ራስክ ነክ ማለት ነው። በቃ መጀመሪያ ነገሮች ሆነዋል ከሆኑ በኋላ ለሁብዬ ነግረግ የናርዲን ጉዳይ መከታተልም ሆነ ማስተካከልም እውነቱን ማውጣት ይቻል ነበረ። አንተ ግን በራስህ እርምጃ ነው ስትሯሯጥ የነበረው። እንግዲህ በወቅቱ በመልካም መንገድ እንሄድከው ግን ትዳሬ ላይ ጫና ያመጣል ብለህ እንዳልነበረ ያው መረዳት አይከብድም ብዬ አስባለሁ። ዕለት መረዳት አይከብድም፣ ግን ነገሩ የከበደው ቀንን ቀን እየጨመረ ሲሄድ፣ ነገርን ነገሮች እያመጡ እየተደራረቡ ሲሄዱ ወደ ቀኝ የነበረው ወደ ግራ ዞረ ማለት ነው። ስለዚህ ሁብዬን እዚህ ጋ ተወቃሽ አታረግም። አዎ ሄደክ ቀይ አበባ ይዘክ ይቅርታ ጠይቀካታል፣ በሱ ብቻ መቼ የሚሷ ልብ ይጠገናል አልልም ማለት ነው። ይሄ እኮ ትልቅ ስህተት ነው የሰራከው እንዴ በዚህ ላይ ነፍሰ ጡር ናት። አሁንም እየተንገላታች ያለከው ነገር አልገባክም? በእውነት እኔ እንጃ። ብቻ ፈጣሪ በሰላም ልጇን ለመውለድ ያብቃት እንጂ የሆነ ነገር ቢከሰት ፈጣሪ አይበለው፣ ልጁ ላይ ምን አይነት ጫና እሷ በዚህ ስትጨናነቅ እንደሚመጣ እንግዲህ ብዙ ሰው ኮሜንት ላይ እያረገ ነው። መቼም አንተም የተማርክ ነህ፣ ታውቃለህ እኔ እንጃ ፈጣሪን ታማርራላችሁ ብዬ አላስብም። እግዚአብሔርን እን ምን ጉድ ነው ግን ምንድን ነው የምናየው ደግሞ ሰው ሲለምንክ ሽማትለው። ትናንትናማ ገና ለገና እግሬ ላይ ወድቀው ለመኑኝ ብላክ፣ አስለመነችኝ ብላክ ይቅርታ አድርጉልኝ። ይሄን ነገርማ ምን ምን እንዴ ሄሉም ብላካለች። ትኬት ተሆነ ያሳዘነክ እኔ ብሩን ሰጥካለሁ ፍሬም ብላለች። የትኬቱ ተሆነ አንተ ለተዳረግ ተተዳረግ የትኬት ተሆነ የሚያሳዝንክ እኔ ብሩን እከፍላለሁ እችላለሁ ብላለች ማለት ነው። እና ምንድን ነው መቶ ምናምን ሽብር። ታዲያ መቶ ምናምን ሽብር ቢሆን ከተዳረክ ይበልጣል እንዴ? ዩቱብ ከዛ በላይ ነው የሚከፍላችሁ በጣም እይታ አላችሁ። ፈጣሪ ይጨምርላችሁና ምንድን ነው የአንድ ቪዲዮ እይታ ይመልስላችኋል። ይሄን ያህል የሚያስጨንቅ ጉዳይ ነው እንደሱ በእውነት አንተ ቆርጠካል። በቃ ቆርጠካል። ልክ ውጪ የሆነ ነገር አንድ ወንድ ል ተቀመሰ መቆሚያ የለውም። በፈለገ ነገር ብታረጉት ማለት ነው እንግዲህ ሁብዬም እንድትወስን፣ ሌላ ጉዳይ ውስጥ እንድትገባ፣ እንዲቆርጥላት አታድርግ ማለት ነው። አሁን ላይ ተመልሰ የማታገኘው የሚቆጭክን ነገር አታድርግ። ምናልባት እዛ ሄጄ ተረጋግቼ ተመልሼ ስመጣ በሰላም እኖራለሁ ብለህ ከሆነ የተሳሳተ መንገድ ነው። እሷ እዚህ እያለቀሰች ሁለት ነፍስ ሆና እዛ ጋ ልጅ አለ የሁለት ዓመት ገና ብዙ ያልጠነከረ አባቴን የሚል ከዚህ ዛሬ ተበሳጭተህ ከኢትዮጵያ ብትወጣ፣ እውነቴን ነው ዱባይ ላይም ትበሳጫለክ። አውሮፓ ጃፓን ምስተምትገባ ያለውን በጣም በለቅሶ ነው እንጂ በደስታ አትሄድም ማለት ነው። ነገሮች የሚሆኑት ተስማምታችሁ የምታደርጉት ነገር ነው። ተመካክሮ የፈሱት ፈስ አይገማም እንደሚባለው ማለት ነው። እና አንተ በራስክ ነው እያካሄድክ ያለከው። አሁንም ልክ ከናርዲ ጋራ በቃ የሆነ ግንኙነት እንዳለክ ነው እያስታወቀ ያለው አንተ ንጽሕት ናት ብትልም እያስታወቀብክ ያለው ስሟ እንዲጠራ አትፈልግም። እሷን እንድትናገራት አትፈልግም። እንዴ ናርዲ ፊት እኮ ነው ከፍ ዝቅ አርገ ሁብዬን ያዋረድካት ማለት ነው። ስለዚህ ወደ ራስክ ተረጋጋ፣ ወይ ወደ ጸበል ሂድ፣ ወደ መንፈሳዊ ቦታ ሂድ። እንዴ ምንድነው ከሀገር መውጣት እኮ መብት አይሆንም። ከዛ እሷ እያለቀሰች የሄድከው መንገድ አይቀናክም። ምን እንደሚፈጠር አታውቅም። እዛ ሆነው ስደት ሲወራ በጣም ቀላል በጣም ቀላል ነገር ነው ማለት ነው እና ልክ ሚስት ጋግራ ያቀር የመሶብ ውስጥ ያስቀመጠችውን እንጀራ አንስተክ እንደመብላት መብላት ነው። ኢትዮጵያ ቁጭ ብለን እኛ ራሱ ስናስበው የነበረው በእውነት ግን አይደለም። ውስጡ ገብታችሁ ስታዩት እንዴት ነው? ይሄ በጣም እንጨት ጨምራችሁ ፍሙ የተጋጋለ፣ ከዛ በእጃችሁ እንደዚህ መቆስቆስ የማትችሉት የሚፋጅ እሳት ማለት ነው። እኛም በፊት ኢትዮጵያ ሆነን በጣም ስደትን የምንመኘው ቀላል መንገድ መስሎን ነው ማለት ነው። እንግዲህ ዱባይ ራሱ መጥተ ተቀባይ ራሱ ተሌለክ ነገሩ ለማሽቃበጥ ያው ማንም ይቀበልካል አልጋ